ሽሆን እንደዚህ ነካስ ያደረጉት ሀቡ ሶስት አራት ፍሬ ሩቢያን አለ። ምንም ነገር የለው። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ። እነግርሻለሁ እንዴት እንደሚሰራ አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገርና ከላይ የተጨመረ ነገር ያስታውቃል። እሺ፣ ሩቢያኑ የለም ውስጡ። ልጄ ምን አሳ፣ ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ። ልጄ ምን አሰበች አንሷት ይሆናል፣ ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለሁ ነው የነገረችኝ ታውቁት። በቃ እዘዙ እና ብሎ ስመጣ እናገራታለሁ አልኩኝ። ስመጣም አናገር ምናልኩ ምናልኩ መጀመሪያ ቀጥታ ሩቢያኑ ጋር ነው እሹ ጋር ነው የሄድኩት። ሄጄ ሳየው ሩቢያን አለው። በእርግጥ እኔ ትልልቅ ሩቢያን ገዛለሁ፣ ግን በሰል ስላረገች ምን ሆኗል፣ አንሷል፣ ይቆማተራል። በጣም ሲበስል የመሰለኝ ስላነሰ ያስጠላቸው ስለማይወዱን የቤት እንደዛ ነው የመሰለኝ። ገብቼ ምን አልኳት፣ ካውጊያ ይዛ ነበረ ማነሽ መዲ፣ ስትሰሪ ሩቢያኑን ገባ አታርጊበት በጣም አይብሰል፣ እንትን እንዳይል እንዳይኮማተር። እንደገና ደግሞ ምን አልኳት፣ አሰራርሽ ግን ልክ አይደለም። ሩቢያኑ ከላይ የተበተ ነው፣ ለምንድን ነው አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው መቼ መሙላት ያለበት ለምግብ እና ያምራል ብኬ የዛለት። አልተጋጨንም። ኦኬ ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች፣ መግሉባ ሰርታ ሰላማዊ ነበር። ነገር ግን ልዝም ማለቴ ሰራተኞቹም ላይ ያሉት ማለት ነው። የኔዎቹ የልጆቼ ሆኑ ባለቤቴም ልጅም ደስተኛ አይደሉም። ማማ አናግረሻታለሽ ትላንት የሆነውን አውቀሻለሽ ትለኛለች ልጄ። በማግስቱ መሳሳት ላይ ስገባ አዎ አናገርኳት እኮ ስራት። ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አርገነው የለም ሩቢያን። ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን። ለምን እዚህኛው ኤሽ ላይ አይደረግም? እዛ ለምን ይቀመጣል? እንዴት ስላት ይኸው ቲጂን ጠይቂያት አለችኝ። ማለት ለቤት ያለችዋለች ቲጂ ምንድን ነው ስላት፣ መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች። ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለው። እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰአቷ ነው ተኝታለች። መቀስቀስ አልፈለግኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት። ምንድን ነው የሆነ ሰዓት ሩቢያን መጀመሪያ የለውም ነበር፣ ከዛ በኋላ ደግሞ ሞልታ አመጣችሁ ሩቢያኑን ብላ ስትነግራት ጊዜ አንቺ የት አይተሽ ለምን እሷን ጠየቅሻት? እንዲህ ብላለች። ሳሎን ቤት ናት ያለችው ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አደረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ ኦኬ። ከዛ በኋላ ምን አለችኝ? ይኸው ቲጂን ጠይቂ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ ቲጂ 10 ላይ ነው የምትነሳው። ነይ ቲጂ አልኳት፣ እንዲህ እንዲህ እንዲህ ይሆናል። ማማ አለች። መጣሁኝና እኔ ሻህድ ነግራኝ፣ ልጅሽ ነግራኝ፣ መጥቼ ሩቢያን ድስቱ ላይ ማን ነው ሳህኑ ላይ ያለውን ሳሃራራው ላይ አድርጊ ብያት ሲሄ ከሄድኩኝ በኋላ በጣም ቆየችብኝ። እየተገደች ነበር አለች ስትቆይብኝ ስመጣ ግን ሩቢያኑ ሐራራው ሙሉ ነው ሩቢያን እና ወስጄ አቀረብኩኝ እንደገና አለች ማለት ነው እዚህ ሰዓት ላይ መቆጣት አለብኝ ምክንያቱም እኔም ስመጣ ሩቢያን አለ ውስጥ ስለዚህ ለምን ይቀነሳል እዚህ አንቺ አትበይም በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው ምን ሊሰራ ነው አንድ ጊዜ የተደረገ ነገር ከላይም ማበታተኑ የሩቢያኑ ያስታውቃል ለምን እንዲተደረገ ብያለሁ ይሄ ነው ሩቢያ ሩቢያኑ ኬዝ የዱቄቱ ኬዝ ደግሞ ምንድነው የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለች? ለምን የለም አልኳት፣ ለምን የለም? ምክንያቱም አልተነገረኝም። ለምንድን ነው የሌለው ይለው ከትላንት ወዲያ ኪጣ ሰርቼ ይችላል ወይ ኪጣ፣ ለምን ሰራሽ ኪጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት፣ ሁሌ እናንተ ናችሁ የምታመጡት፣ እኔ ጠይቄ አላውቅም። ለምን አትደውይ፣ ሜሴጅ ላኪልኝ ቲጂ አለች። ቤት ውስጥ እንደዚህ ወጪ ኮንትሮል የምታደርገው ቲጂ የምትባለው አላት። እቃ እንኳን ዳይሬክት ለኔ አትነግረኝም። ምንድነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለኔ ትነግረኛለች። እቃዎቹ ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው ገባሽ ያልተላከላትን። ኪችን ገብታቼ ካታደርግም ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽም? እኔና መዲና ሁል ጊዜ ግጭታችን ለምን ቅድሚያ አልተናገርሽም? ጽፍ ያለው ጽፋት፣ እራሷ ጋር ማስቀመጠው ምንድን ነው? በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሽ አቦ 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው የማመጣው በወር። ኦኬ የዛኔ ይሄ 15 ኪሎ ስኳር ስለሌለ 10 10 ኪሎ ለካ ሁለት ነው ይዤ የመጣሁት። እራሷ ነግራኛ ነው ያስታወስኩት። እራሷ 20 አልኳት፣ ማነሽ መዲና እውነት 15 ኪሎ ስኳር አለቀ? በጣም በስነ ስርዓት ስለገረመኝም ነው የሳምንት የአስር ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ። ስርዓት ጊዜ ኖ ማማ አንደኛውን ኪስ አሁን የከፈቱት የከፈትኩት ያመጣሽው እኮ በአሁኑ 20 ኪሎ ነው። አስር አስር እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ፣ ምክንያቱም ነገ ያጣድፉኝ ምን እናምች ተብዬ እቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት እና ከዚህ ውጪ ይሄንን ጠይቄ አውቃለው። እንዴት አለቀ ያልኩትም ስለገረመኝ 15 ኪሎ በ10 ቀን ላይ አልከሰ ከዛ ውጭ አላህ ሻሂዳ ላይ አንድ ቃ እንዴት አለቀ ለምን አለቀ ብዬ ጠይቄ ያለቀ አይደለም። የቤቴን ሰዎች ከውጭ የሚመጡት ይሄው ሀያት እዚህ ጋር ልጅ ሞዴሳቸውን፣ ሎድራንታቸውን፣ ሳሙናቸውን፣ የፀጉር ዘይታቸውን ከደጅ ለሚመጡት ሀቡር ቢሮ ለማመጣቸው ልጆች ይናገሩ አንድ ነገራቸው ከኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው ዛሬ እኔ በምግብ ያውም በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ወላሂ ሳሙች ሰላሙ አሌይኩም ራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ እኔ ደህና ነኝ አልሀምዱሊላህ። እኔ የምለው እንደው ሀበሻ ቤት እኮ ከመስራት ማለት ነው፣ ሙኒት ዛሬ በጣም ነው ያስገረመች። በነገራችን ላይና እንደው ሀበሻ ቤት ከመስራት እኮ ወላሂ አረብ ቤት በነጻ መስራት ይሻላል። በነጻ እንደው በነጻ በሆዳችን ብቻ ብንሰራ ይሻላል። እንዴት እንዴት ነው የሚያደርጋት እባካችሁ? እንዴ እንዴ ነው ሙኒታ ሙኒቷ ሙኒቷ እንዴ እንዴ ነው የሚያደርጋት? እስኪ ውዝሚ እንዲህ አይነት ምቾት ከየት መጣ? አረንዲው አበሾች ግን ያለንበትን የምንረሰው ነረሰው አያበሻ አያበሻ አላልፍልን ያለው ኮለዛ ነው ወላህ ላዚ ፊት ለፊት ፀሐይ ላይ ነው ዛሬ ደግሞ እና አላልፍልን ያለው ለዚህ ነው። እንዴት ነው የሚያደርጋት እባካችሁ? ኦርደር የሚያደርገው ሲያልቀለ ምን አናግሪኝ እስኪ ውዝሚ እንዲ እንዴ አይነት መዲያም እንዴት እንደምጠላ እንዴት እንደሆነ የሚያረጋት እባካችሁ እንዴው እንዴው ወይ ሀበሻ ወይ ሀበሻ እንዴው ሀበሻ ቤት ከመስራት እኮ ወላሂ ላዚ እንዴው አረቦች ማጥሩ አድርገው ይዘውና ነው እኮ የምሬን እኮ ነው። እንዴው የማያቀን ሰው እኮ አንድኛ ይቱም እንዴ የተቀላች የሆነ የጓደኛ የነበረና ዘመዴም ናት ሳውዲ አረቢያ ስሰራ

በጣም ነው የሚገርመው ማለት ነውና ያለቀውንና እንትን ያለውን ለምን አለቀ ብዬ የተናገርኩ ሱከር ነው ሱከር ያርግሽ የሚሶከር አይቶ ማቀ አይቶ አይተሽ ማጣቂውን አገኘሽ አይተሽ ማጣቂውን ስታገኚ አበሻ ላይ ረውይ ረውይ ረውይ ለምን አለቀ ለምን እንደቀቀ ለምን አነሰ ለምን በዛ ለምን ረውይ ያበሻ ረውይ ያበሻ እንግዲህ ጥናቱን ይስጥሽታለሚ ምን አረግሻለሁ እሷ እጅ ስገቢ ነው ነገሩ የጠፋው ለማንኛውም እሱ ይርዳሽ እሱ ይርዳሽ። ጉዱ እንደው ጉዱን ስማት ማብጥስ ቅንጥስ እንደው በጥስ ጥስ ሲያደርጋት ጉድ ተመልከቱልኝማ፣ እንደው እንደው ጉድ ተመልከቱልኝማ። አሁን እንደው ምንድነው ስሙ ይሄ የሚባለው ይሄ ቆምብርስ፣ አሁን እሱን ልጆችሽ በሉ አልበሉ የበሉትን በሚዲያ ማውራትስ ምንድነው የሚጠበቀው? ለራስ ያሰሪም እንደ ልም ያለሙያ ሞያ ነው ያለ ይብለሻል። ለራስ ያሰሪም አረ እንደው ሙኒት ሸጥፋ እንደው አንቺ እንደ ይሆንሽ ቃልቃ ያለ ነገር እንደ የምር እና ለማንኛውም አበሾች እንደው ለመቀጠር ካበቃችሁ ይህን ያክል እግራችሁን አዘርጉ። አበሻ ላይ እነስ እነስ እነሱ እናንተም በዚህች መንገድ ላይ ሄዳችሁ እርግጠኛ ነኝ ስደተኛ ሆናችሁ ያኔ ሳቀምሱት አልቀራችሁም። በተለይ ስደተኛ ሆነን ሰራተኛ ላይ የሚያበጣጥሰን ነገር እኮ ነው ገራም የሚለኝ ነው። እና ተበጣጥሰች ተበጣጥሰ የተቀጣጠለች ባት ልጅቶ ላይ ምን ይደረጋል? አይ ማጣት የስራህን ይስጥ የስራህን ይስጥ ነው ምለው። አላህ ወይ እባክህ፣ እንደው ከሰው እንዲያታስከጅለ ነው እባክህ እባክህ ነው ምለው እና ለማንኛውም ይሄን ይመስላል ማለት ነው ውዶችዬ። ውጭ ላይ ነኝ፣ ውጭ ላይ ቁጭ ብዬ ንፋስ እየተቀበልኩኝ ስትበጣጠስ ሰምቻት ግርም ድንቅ ብሎ የኔ የመጣሁላችሁ ማለት ነው፣ የኔ ማሮች፣ የኔ ውዶች። ረጉ የሚባለው አሁን ነው፣ ረዊ የሚባለው አሁን ነው። ወለህ ላዚ እና ሰላማችሁ ብዝዝት ይበልልኝ። እኔ ምርጦች፣ እኔ ውዶች፣ ጉዷን ስሟት የማይችል ተንከሲስ የሆነ ሴትዮ ጉር ጉርስሙልኝ፣ እንደው ጉርስሙልኝ ነው የምላችሁ።